ሰላም ጤና ይስጥልን፣ ውድ ተመልካቾቻችን። በዛሬው ቪዲዮ የኮንስትራክሽን ጨረታን ስሞላ ስለሚያጋጥሙን ተግዳሮቶች እና መፍትሄዎቻቸው ይዘንላችሁ ቀርበናል። ጨረታዎችን ማሸነፍ አቅቷቸው የስራ መስክ የሚለውጡ ወይም ደግሞ ፕሮጀክቶችን እያገኙ እና እያደጉ ነው የሚባሉ ተቋራጮች በጥቂት ዓመታት ውስጥ በኪሳራ ሲንገዳገዱ ማየት የተለመደ ነው። ስለሆነም የጨረታ ዋጋን በተገቢ ሁኔታ መሙላት በአንድ የኮንስትራክሽን ድርጅት ውስጥ ቁልፍ ከሚባሉት ስራዎች መካከል የመጀመሪያው መሆን ይገባዋል። ይሁን እንጂ በሀገራችን የሚገኙ በርካታ ኮንትራክተሮች እንደዚህ ወሳኝ የሆነውን ሰነድ አዘጋጅተው የሚጨርሱት ባለቀ ሰዓትና ለስህተት በሚያጋለጥ የጥድፊያ ስራ ነው። ከዚያም ተፈላጊው ቦታ ለማድረስ የሚገጥማቸውን የመንገድ መጨናነቅ እያማረሩ በመጨረሻዎቹ ደቂቃዎች ውስጥ ደርሰው ያስገባሉ። አንዳንዶች ደግሞ ዴድላይኑ አልፎባቸው ብዙ የለፉበትን እና ወጪ ያወጡበትን ሰነድ ሰብሚት ሳያደርጉ ይዘውት ወደ ቢሯቸው ሲመለሱ እናያለን። ባልተሟላ የቴክኒክ ሰነድ ወይም በተሳሳተ ቢድ ቦንድ ምክንያት ከውድድር ውጪ መሆን፣ ጨረታውን ማሸነፍ ቢቻል እንኳን ስህተት ስለማያጣው ስራው ከተጀመረ በኋላ ላልተጠበቀ ኪሳራ እና አለመግባባት መዳረግ የመሳሰሉት የሚመነጩት በችኮላ እና ባልተቀናጀ ሁኔታ የተዘጋጀ ሰነድ ከማስገባት ነው። ተመሳሳይ ሁኔታ አጋጥሞ ችግሩ እንዳይደገም ምን ላድርግ ብለው ራስዎን ጠይቀው የሚያውቁ ከሆነ በዚህ ቪዲዮ የግንባታ ስራ ጨረታን ሲስተም በተከተለ መንገድ በመምራት የተሟላ ሰነድ አዘጋጅተው እንዴት በወቅቱ ማስገባት እንደሚቻል ግንዛቤ ያገኛል። በተጨማሪም ዋይ ጂ ሲቢዲ ሶፍትዌርን በመጠቀም የሚሞሉትን ዋጋ ተወዳዳሪነት እና አዋጪነት ማረጋገጥ እንዲሁም ሂደቱን ፈጣንና ከስህተት ነፃ እንዲሆን ማድረግ እንደሚችሉ ይማሩበታል። አሁን ወደ ዝግጅታችን እንቀጥል። የመጀመሪያው ቁልፍ ጉዳይ ሰነዱ እንደተገዛ ወዲያውኑ ስራ መጀመር ነው። ጨረታን ለማስገባት የሚያስፈልጉት ትንሽ እና ትልልቅ ስራዎች ፕሮግራም ወጥቶላቸው እና ተቀናጅተው ካልተተገበሩ ከመነሻው ጀምሮ ጊዜ ስለሚባክን በኋላ ጥድፊያ ይከተላል። ስለሆነም የመጀመሪያው ነገር መሆን ያለበት ስራውን የሚመራው ኃላፊ እና የሚመለከታቸው ባለሙያዎች በሰነዱ ላይ ተወያይተው ጥብቅ የጊዜ ሰሌዳ ማውጣትና የስራ ድርሻ መከፋፈል ነው። የመጫረቻ ዋጋችንን ከመወሰን ባሻገር ወደ ሰነዱ በእጅ መገልበጥ እንዲሁም ቴክኒካል እና ፋይናንሽያል ሰነዶችን አስፈርሞ ማህተም አድርጎ በበቂ ቁጥር ፎቶኮፒ ማድረግን የመሳሰሉ ስራዎች የሚወስዱት ጊዜ ቀላል እንዳልሆነ መዘንጋት የለብን። በፕሮግራማችን ውስጥ መጠባበቂያ ጊዜን ታሳቢ ካላደረግንም በመጨረሻዎቹ ሰዓታት ላይ እንደ መብራት መጥፋት የመሳሰሉ ያልተጠበቁ ክስተቶች ልፋታችንን ሁሉ ከንቱ ሊያደርጉት ይችላል። እስኪ ከቴክኒካል ፕሮፖዛል ጀምረን ዋና ዋናዎቹን ጉዳዮች አንድ በአንድ እንመልከት። በአብዛኞቹ ጨረታዎች ላይ የቴክኒክ መስፈርትን አለማሟላት ሰነዳችንን ከጅምሩ ከውድድሩ ውድቅ የሚያስደርግ ጉዳይ በመሆኑ ትኩረት የሚሻ ነገር ነው። የቴክኒክ ሰነድ ዝግጅቱ እንደ የፕሮጀክቱ አይነት ስለሚለያይ እና ራሱን የቻለ ሰፊ ርዕስ ስለሆነ በሌላ ጊዜ የምናየው ይሆናል። ለጊዜው ቴክኒካል ሰነዱን በጥንቃቄ አንብቦ አስፈላጊ ሰነዶችን የሚያሰባስብና የሚያደራጅ ባለሙያ ወዲያውኑ ስራውን መጀመር እና በተወሰነለት ቀናት ማስረከብ እንዳለበት አስምረንበት እንለፍ። ሌላው ቁልፍ ጉዳይ የጨረታ ዋጋ ወይም ፋይናንሽል ፕሮፖዛል ነው። በመጀመሪያ በተለመደው አሰራር መሰረት ዋጋ በመሙላት ሂደት ላይ ከሚያጋጥሙ ችግሮች ውስጥ አንዳንዶቹን እንመልከት። ስለ ሳይቱ መረጃ እስኪሰበሰብ እና የማቴሪያል ዋጋ ጥናት እስኪጠናቀቅ ድረስ ጨረታ የመሙላት ሂደቱን በቢሮ ደረጃ መጀመር ስለማይቻል ስራው ይጓተታል። በሌላ በኩል ደግሞ የዋጋ መሙላት ሂደቱ ከተጀመረ በኋላ የግብአት ዋጋን የሚቀይር ነገር ወይም ስለ ሳይቱ አዲስ መረጃ ከተገኘ እስካሁን የተሰራውን ስሌት ማስተካከል በጣም ከባድ ነው። ወሳኝ የሚባሉ እቃዎች ተለይተው ዋጋቸው በበላይ ኃላፊ የሚጸድቁበት አሰራር ስለሌለ የገበያ ጥናት ላይ የተመደቡ የበታች ሰራተኞች የሚሰሩት ስህተት ጨረታውን በማሸነፍ ወይም ባለማሸነፍ አለዚያም በመክሰር እና በማትረፍ መካከል ለውጥ ሊያመጣ ይችላል። ትልልቅ ዋጋ የያዙ ስራዎች ተለይተው የዋጋ ትንተናቸው ከፕሮጀክቱ ስፔሲፊኬሽን እና ከድሮይንግ ጋር የተጣጣመ መሆኑን ማረጋገጫ ዘዴ የለም። አብዛኛዎቹ የኤክስል ቴምፕሌቶች ኦቨርሄድ ኮስትን በግምታዊ ፐርሰንት አስቀምጠው ስለሚያልፉት ግብርን ጨምሮ ሁሉን ማስተዳደራዊና ልዩ ልዩ ወጪዎች እንዲሁም ያልተጠበቁ ክስተቶች እና የሥራ መዘግየት የሚያስከትሉትን ተጨማሪ ወጪ እንደሚሸፍን ቼክ ማድረጊያ ሲስተም የለም። የሕንፃ ግንባታ እና ተመሳሳይ ፕሮጀክት የጨረታ ዶኩሜንቶች በርካታ ገጾች ያላቸው እና ብዙ የሥራ አይነቶችን የያዙ ናቸው። ስለሆነም ለእያንዳንዱ ነጠላ ዋጋ መትከል ከኳንቲቲ ጋር ማባዛት እና ጠቅላላ ድምሩን መስራት ቀላል የማይባል ጊዜ የሚወስድ ከመሆኑም በላይ የስሌት ስህተትም ሊያጋጥመን ይችላል። ይህ ሁሉ በሚከናወንበት ወቅት ቢድ ቦንድ ለማሰራት የሚሆን መነሻ ዋጋ ስለሌለ ሂደቱ በተወሰኑ ቀናት ይራዘማል። በዋይ ጂስ ሲቢዲ ጨረታን ስሞላ አራት ስቴፖችን በመጠቀም ከላይ ያየናቸውን ችግሮች እንቀርፋቸዋለን። አሰራሩን ግልጽ ለማድረግ የፋብሪካ አጥር ግንባታ ፕሮጀክትን እንደ ምሳሌ ወስደን ዝርዝር ሂደቱን እንመልከት። በዚህ ዘዴ ቀዳሚው ጉዳይ የመነሻ ግምትን ወይም ፕሬሊሚናሪ ስቲሜት ማዘጋጀት ስለሆነ በጨረታ ሰነዱ ቢል ኦፍ ኳንቲቲ ላይ ያሉትን ስራዎች ወደ ዋይ ጂ ሲቢዲ ቴንደር ፕራይሲንግ ገጽ ላይ እናስተላልፋለን። ሂደቱን የምንጀምረው ሰመሪ ወይም አጠቃለያ ለማዘጋጀት የሚጠቅመንን ሰብ ታይትል በመመዝገብ ሲሆን ኦርክ አይተምስ በሚለው ኮለም የመጀመሪያው ሴል ላይ ደብል ክሊክ አድርገን ኢንሰርት ታይትል የሚለውን መርጠን አርስቱን እንስፋለን። ስራዎችን ለመመዝገብ ደግሞ ከስሩ ያለው ሴል ላይ ደብል ክሊክ አድርገን በጨረታ ሰነዱ ቅደም ተከተል መሰረት የምንፈልጋቸውን ስራዎች ከየካታጎሪው እየለቀምን እናስገባለን። በአንድ ሰብታይትል ስር ያሉትን ስንጨርስ እዚህ በተን ላይ ክሊክ በማድረግ እንዘጋውና አዲስ ሰብታይትል እና ስራዎች እያስገባን እንቀጥላለን። የስራ ዝርዝሩን አስገብተን ስንጨርስ ኳንቲቲዎች ወደ መመዝገብ እንሄዳለን። ነጠላ ዋጋው አውቶማቲካሊ የተተከለ ስለሆነ የስራ መጠኖችን ስናስገባ ጠቅላላ ዋጋው በዚህ መልኩ እየተደማመረ ይሄዳል። ስለዚህ የፕሮጀክቱ መነሻ ግምታችን ሰባት ነጥብ ሦስት ሰባት ሚሊዮን ብር ሆኗል። በነገራችን ላይ ይህ የመነሻ ግምት የተሰራው ኮንትራክተሩ በየተወሰነ ጊዜ ከሚያደርገው የገበያ ዳሰሳ በሚገኝ መረጃ መሰረት ዳታ ኢንፒዩት ገጽ ላይ የተመዘገቡትን አማካይ የግብአት ዋጋዎች መሰረት በማድረግ ነው። ከዚህ ቀጥሎ ወደ መካከለኛ ደረጃ ግምት ወይም ኢንተርሚዲየት ኢስቲሜት እናልፋለን። በዚህ ስቴፕ የምንሰራው ከላይ በፕሬሊሚናሪ ደረጃ የተሰራውን ግምት ማጥራት ሲሆን ትኩረት የምንሰጠው በፕሮጀክቱ ዋጋ ላይ ከፍተኛ ተጽዕኖ የሚያመጡት ማቴሪያሎች እና ስራዎች ላይ ይሆናል። የመጀመሪያው ስራችን የሚያስፈልጉትን ማቴሪያሎች ዝርዝር ማዘጋጀት እና በዋጋ ትልቅነት ቅደም ተከተላቸው ማደራጀት ነው። ይህንን ለማድረግ መጀመሪያ ፕሪፔር ማቴሪያል ሊስት የሚለውን ቁልፍ እንጫናለን። ቀጥለን ደግሞ ሶርት ባይ ኢምፖርታንስ የሚለውን በተን ክሊክ እናደርጋለን። በዚህ ምሳሌ እንደምናየው ከዕቃ ግዢ ወጪ ውስጥ 75 አካባቢውን የምናውለው ለመጀመሪያዎቹ ስድስት ማቴሪያሎች ነው። ስለሆነም የእነዚህን ዕቃዎች ወቅታዊ የገበያ ዋጋ፣ ለትራንስፖርት፣ ለጫኝ እና ወራጅ ወዘተ የሚከፈል ክፍያ ታሳቢ መደረጉን ቫት ተቀናሽ መደረጉን እንዲሁም እቃዎቹ በበቂ መጠንና ጥራት እንደሚገኙ በተለየ ጥንቃቄ ተጣርቶ በበላይ ኃላፊ መጽደቅ ይኖርበታል። እንደ ማሳያ የአርኤችኤስ ብረት ዋጋ አዲስ በተደረገው ማጣራት መሰረት በቀጥታ ከፋብሪካው ስለሚገዛ እና ቫት ሲቀነስ በኪሎ 220 ብር የነበረው ወደ 156 ብር ወርዷል። የአሸዋ ዋጋ ደግሞ በሜትር ኪዩብ 3500 የነበረው 3750 ብር ሆኗል እንበል። የእነዚህ ዕቃዎች ዋጋ ዳታ ኢንፑት ፔጅ ላይ ስንቀይር የፕሮጀክቱ ግምትም አውቶማቲካሊ ወደ 7 ነጥብ 17 ሚሊዮን ብር አፕዴት ያደርጋል። የሚቀጥለው ስራ ደግሞ ከፕሮጀክቱ ጠቅላላ ዋጋ ውስጥ ትልልቅ ድርሻ የያዙትን ስራዎች መለየት እና የነጠላ ዋጋ ትንተናቸው አሁን ለምንሰራው ፕሮጀክት ያለውን ተገቢነት በጥንቃቄ መመርመር ነው። ስለሆነም ቴንደር ፕራይሲንግ ገስ ላይ የሚገኘውን ሪአሬንጅ ወርክ አይተምስ የሚል በተን ክሊክ አድርገን ሶርት ወርክስ ባይ ኮስት የሚለውን እመርጣለን። ፕሮግራሙ ስራዎቹን በዋጋ ትልቅነት ስለሚደረድራቸው ከፍተኛ ዋጋ የያዙትን እየመረጥን ኮስት ብሬክዳውን ፔጃቸው ላይ ያለውን ታሳቢ በድጋሚ መረምራለን። በዚህ ምሳሌ አንደኛ ደረጃ የተቀመጠው የድንጋይ ግንብ ቢሆንም የተለመደ ስራ ስለሆነ እንለፈው እና ሁለተኛውን ትልቁን ዋጋ የያዘውን እና ለአርኤች ኤስ ብረት ስራ የተጠቀመበትን ስትራክቸራል ስቲል ብሬክዳውን በጥልቀት እንመልከተው። በዚህም መሰረት ወደ ዩኒት ፕራይስ ሊስት ገጽ ተመልሰን ከዝርዝሩ ውስጥ ስትራክቸራል ስቲል የሚለው ላይ ክሊክ በማድረግ ብሬክዳውን ፔጁን እንከፍተዋለን። በድሮይንጉ መሰረት ብረት የሚቆረጠው በአንድ ሜትር ከ50 እና በ3 ሜትር ዝመት ስለሆነ ብክነት አይኖርም። ስለዚህ በስታንዳርድ ትንተናው ላይ የተጨመረው አምስት በመቶ ዌስቴጅ ለዚህ ሥራ አስፈላጊ ስላልሆነ ወደ አንድ ፐርሰንት ዝቅ ማድረግ እንችላለን። ከዚህም በላይ የስትራክቸራል ስቲል ትንተና የተሠራው በዋነኛነት የጣሪያ ከንችን ታሳቢ አድርጎ ስለሆነ በርካታ የጉልበት ሠራተኛ ያስፈልገዋል። ለአጥር ሥራ ግን አስር ሰው ማሰማራት ስለማያስፈልገን ቁጥሩን ወደ አራት ቀንሰን ተወዳዳሪነታችንን ማሻሻል እንችላለን። እነዚህ ማስተካከያዎች ደግሞ የፕሮጀክቱን ግምት ወደ 7 ሚሊዮን 66 ሺህ ብር ዝቅ አድርገውታል። የመካከለኛ ደረጃ ግምቱ የተሰራበትን መንገድ ትክክለኛነት እንዲሁም የኦቨርሄድ ኤንድ ፕሮፊት ፐርሰንቴጁ በቂ መሆኑን የበላይ ኃላፊ ሲያጸድቀው የጨረታ ዋጋችን ከሞላ ጎደል የመጨረሻ ክርሶን ይዟል ማለት ነው። ስለሆነም የዋጋን ጉዳይ ከማጠቃለል ጎን ለጎን መሰራት ያለባቸውን ሌሎች ቅድመ ዝግጅቶች መቀጠል እንችላለን። በመግቢያችን ላይ እንዳነሳነው የጨረታ ማስገባት ሂደትን ከሚያጓቱት ነገሮች መካከል በርካታ ገጾች ያሏቸውን ዶኩሜንቶች ፎቶኮፒ ማድረግ፣ መጠረዝ፣ መፈረምና ማህተም ማድረግ ይገኙበታል። እነዚህ ስራዎች በመብራት መቋረጥ፣ በፎቶኮፒ ማሽን ብልሽት ምክንያት ፕሮግራማችንን ሊያስተጓጉሉ ስለሚችሉ አስቀድመን ማቃለል ጠቃሚ ነው። አንዱ የምንሰራው ነገር በኮምፒውተር የተሰላውን ነጠላ ዋጋ ብዜት እና ድምር ወደ ጨረታ ሰነዱ በጥንቃቄ በእጅ መገልበጥ ነው። ይህንን ስራ ለማቀላጠፍ በነጠላ ዋጋ ኮለም ላይ የሚገኝ ማንኛውም ሴል ላይ ደብል ክሊክ አድርገን ራውንድ ኦል ዩኒት ፕራይስ የሚለውን በመምረት ወደ ሙሉ ቁጥር መቀየር አንድ ዘዴ ነው። ነጠላ ዋጋዎችን እና ብዜቶችን መዝግበን ስንጨርስ ይህንን በተን ክሊክ በማድረግ የሁሉም ሰብ ታይትሎች ሰመሪ መሙላት ይቻላል። መጨረሻ ገጽ ላይ ያለው የማጠቃለያ ሂሳብ ወደፊት በድርጅቱ ቶፕ ማኔጅመንት በሚወሰነው መሰረት በሪቤት ወይም ቅናሽ ሊታረም ስለሚችል በዚህ ስቴጅ ላይ መሞላት የለበትም። ከዚያም የተሞላውን ፋይናንሽያል ሰነድ ስልጣን ባለው አካል ማስፈረም፣ ማህተም ማድረግ እና ለድርጅቱ ቀሪ የሚሆነውን ጨምሮ በበቂ ቁጥር ፎቶኮፒ ማድረግ እና መጠረዝ ይቀጥላል። በዚሁ ጊዜ ቴክኒካል ሰነዱም አልቆ በተመሳሳይ መንገድ መዘጋጀት አለበት። ጎን ለጎን ደግሞ በጨረታ ሰነዱ በተጠየቀው መሰረት የቢድ ቦንድ ፐርሰንቱን አስልቶና እንደ አስፈላጊነቱ መጠባበቂያ ጨምሮ ፕሮሰስ ማድረግ ጠቃሚ ነው። አስቀድመን ከጀመርን ቢድ ቦንዱ ከገንዘብ መጠኑ በተጨማሪ ወሳኝ የሆኑ መረጃዎችን ማሟላቱን ተረጋግተን ለማጤን ጊዜ ይኖረናል። የጨረታ ሰነዶቹን ለማስገባት የሚችሉ በቂ ስፋትና ቁጥር ያላቸው ፖስታዎች፣ ማሸጊያ ሰም፣ የወረቀት ማጣበቂያ፣ ወዘተ መኖራቸውን ማረጋገጥ እንዲሁም ለፋይናንሽያል እና ለቴክኒካል ኦሪጂናሎች ለኮፒዎች፣ ለቢድ ቦንድ፣ ሁሉንም አንድ ላይ ለሚያጠቃለው ፖስታ የሚሆኑ የጨረታው ስምና መለያ ቁጥር፣ የአሰሪው እና የተቋራጩ ስምና አድራሻ ፕሪንት የተደረገባቸው ተለጣፊ ወረቀቶችንም አስቀድሞ ማዘጋጀት ብልህነት ነው። አሁን የጨረታ ሰነዳችንን ወደ ማጠቃለያ ስራዎች እናልፋለን። ከላይ የተዘረዘሩት የቅድመ ዝግጅት ስራዎች በሚከናወኑበት ወቅት የድርጅቱ ቶፕ ማኔጅመንት በቴንደር ፕራይሱ ላይ የመጨረሻ ውሳኔ ለመስጠት የበኩሉን ስራዎች ይቀጥላል። እስካሁን ባየናቸው ሁለት የግምት ሂደቶች ትኩረት የሰጠነው የፕሮጀክት ቀጥተኛ ወጪዎች ወይም ዳይሬክት ኮስት በሚባሉት ላይ ሲሆን የተሰራው የፕሮጀክት ዋጋ ኦቨርሄድ ኮስት እና ትርፍን በግምት 30% ብሎ በመውሰድ ነበር። ይሁን እንጂ ለጨረታው ያቀረብነው ዋጋ በውድድር ወቅት ቁልፍ ሚና የሚጫወት ከመሆኑ አንጻር የዚህም ፐርሰንት ተገቢነት መርምሮ አንድ ወይም በሁለት በመቶ እንኳን ቢሆን ዝቅ ማድረግ በማሸነፍ እና በመሸነፍ መካከል ወሳኝ ለውጥ ሊያመጣ ይችላል። ስለሆነም በዚህ ስቴጅ ይህንን ቁጥር በበለጠ ጥልቀት መርምረን ልዩ ልዩ አስተዳደራዊ ወጪዎች በተሟላ ሁኔታ ታሳቢ መደረጋቸውን እንዲሁም ምን ያህሉ ደግሞ የተጣራ ትርፍ እንደሚሆን ለማየት እና ለማስተካከል እንድንችል ሪፋይን ኦቨርሄድ ኤንድ ፕሮፊት የሚለውን ቁልፍ እንጫናለን። በዚህ ገጽ ላይ ማንኛውንም ለውጥ ስናደርግ የትርፍ እና መጠባበቂያ መጠን ዳያሎግ ቦክስ ውጤቱን እየተከታተለ ያሳያናል። በኦቨርሄድ ስር ያሉ ወጪዎች ፊክስድ ኮስት እና ቫሪያብል ኮስት በሚል በሁለት የተከፈሉ ናቸው። ቫሪያብል ኮስት የሚባሉት የአስተዳደራዊ ሰራተኞች ደመወዝ፣ የሰርቪስ መኪና ኪራይ፣ የመብራት ክፍያን የመሳሰሉት ወርሃዊ ወጪዎች ሲሆኑ ከፕሮጀክቱ የጊዜ ርዝመት ጋር በቀጥታ የተያያዙ ናቸው። ስለዚህ ይህንን ስቴፕ የምንጀምረው ፕሮጀክቱ በተጨባጭ ሊጠናቀቅ የሚችልበትን የጊዜ መጠን በመወሰን ነው። ለመነሻ ያህል በጨረታ ማስታወቂያው የተቀመጠውን አራት ወር እናስገባለን። አስተዳደራዊ ወጪዎች እንደ ኮንትራክተሩ ትልቅነት የፕሮጀክቱ ስፋት እና ባህሪ ይለያል። በዚህ ምሳሌ የምናየው ስራ አነስተኛ የሚባል ስለሆነ በቅድሚያ ሲምፕል ፕሮጀክት ሞድ የሚለውን እመርጣለን ከፍ ያለ ፕሮጀክት ቢሆን ኮምፕሌክስ ፕሮጀክት ሞድ የሚለውን መርጠን በኦቨርሄድ ኮስት የሚካተቱትን የሰው ኃይል ልዩ ልዩ ጊዜያዊ ግንባታዎች ወዘተ ታሳቢዎች ብዛት ሰፋ ማድረግ እንችላለን በመቀጠል በየምድቡ ስር ያለውን የኦቨርሄድ ኮስት ዝርዝር እየከፈትንና ከፕሮጀክቱ ባህሪ አንጻር እየጣጣምን ማስተካከያ እናደርጋለን። በዚህ ምሳሌ የጥበቃዎች ቁጥርን ወደ ሁለት ዝቅ ያደረግን ሲሆን የሰራተኞችን ደመወዝ ደግሞ ከፍ አድርገናል። የአድቫንስ ክፍያውንም ወደ 30 በመቶ አሳድገናል። ይህም ለቦንድ ማሰሪያ የምንከፍለውን ወጪ ይጨምረዋል። እንደምናየው በ30 በመቶ ኦቨርሄድ እና ፕሮፊት ማርጂን እንዲሁም በአራት ወር የማጠናቀቂያ ጊዜ የትርፍ መጠኑ 819,000 ብር ገደማ ነው። ፕሮጀክቱ በሁለት ወር ቢጓተት እና መጠናቀቂያ ጊዜው ስድስት ወር ቢሆን ደግሞ ትርፉ ወደ 639 ብር ዝቅ ይላል። ከዚህ የሚቀጥለው የተቋራጩ የቢዝነስ ውሳኔ ነው። ለምሳሌ ስራውን በዚሁ ዋጋ መጫረት ወይም ውድድሩ ጠንካራ ሊሆን ስለሚችል በ500 ሺህ ትርፍ ገደማ የመስራት ፍላጎት ካለው ዋጋውን በሪቤት ለማስተካከል ይችላል። ይህንን ለማድረግ በመጀመሪያ ቶታል ፕሮጀክት ኮስት የሚለው ላይ ክሊክ በማድረግ ዝርዝሩን መክፈት እና የሚፈለገውን የተጣራ ትርፍ በማስገባት ምን ያህል ሪቤት ማድረግ እንዳለበት ማወቅ ይችላል። በዚህ ምሳሌ በካልኩሌሽን የመጣውን ቁጥር በማጠጋጋት ወደ 2 ፐርሰንት አስተካክሎ የሃርድ ኮፒ የማጠቃለያው ገጽ ላይ ቅናሹን በማድረግ የመጫረቻ ዋጋውን ወስኖ ሰነዱን ያሽጋል ማለት ነው። ክቡራን ተመልካቾቻችን በዛሬው ዝግጅታችን ጨረታን ስሞላ ያሉትን ሂደቶች እና ተግዳሮቶች፣ እንዲሁም ሰነዶቹን ተወዳዳሪ እና አትራፊ በሆነ መንገድ ሞልተን በወቅቱ ለማስገባት ዋይ ጂ ሲቢዲ ሶፍትዌር እንዴት እንደሚያግዘን በዝርዝር የተመለከትን ሲሆን ጠቃሚ የሆነ መረጃ እንዳገኘችውበት ተስፋ እናደርጋለን። ቪዲዮውን ከወደዱት ላይክ እና ሼር ቢያደርጉ፣ በዝግጅታችን ላይ ያለዎትን ሀሳብ ደግሞ በኮሜንት ቢስፉልን፣ ተመሳሳይ ስራዎችን እንድናቀርብ ትልቅ እገዛ ይሆነናል። ስለ ሶፍትዌሩ የበለጠ ለማወቅ ዋይ ጂስ ሲቢዲ ቴሌግራም ግሩፕን በመቀላቀል በነፃ አውርደው ይሞክሩት። አድራሻዎቻችን በኮሜንት መስጫው መጀመሪያ ላይ ይገኛሉ። እስከ መጨረሻው ስለተከታተላችሁን እጅግ እያመሰገንን በዚሁ እንሰናበታችኋለን።